ሰላም ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁ እና የተከበራችሁ የስሴ ቻናል ተከታታዮች እንደምን ከርማችሁ? እንደምን አላችሁልኝ? እኔ ደህና፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁልኝ? ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። እንኳን የአብይ ጾም ስድስተኛው ሳምንት ገብርኤል በሰላም አደረሳችሁ፣ አደረሰን። አሚን ዛሬ ደግሞ የመጣሁት ማለት ነው ገብርሄል ማለት ምን ማለት ነው የሚለው አነባለሁ ማለት ነው። በጥሞና እስከ መጨረሻ ቪዲዮ ይታዩልኝ ማለት ነው። በጥሞና ተከታተሉኝ ዘንድ በተኛ እጠይቃለሁ። በስመአብ ወልድ ወመንፈስ ቅዱስ አሃዳ አምላክ አሜን። የአብይ ጾም ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስለ ታማኝ አገልጋይ አምላካችን ኢየሱስ ክርስቶስ በዚ ዓለም ሲኖር ለፈጠራችን ያለንን ታማኝነትን የምናገኘውን ዋጋ በመዋእለ ስጋውንም አስተምሯል። ቅዱስ ያሬድ ለዜማ መክፈያነት የአብይ ፆሙን ሳምንታትን ስከፈልን ገብርኄርን ተጠቅማልና እኛንም ስለ ገብርኄርን ጥቅትን እንበል። ንእግዚአብሔርን አምላካችን በነቢዩ አንደበትን አድሮ እስከ ሶስት በምፍ

ይህም ማለት ወንጌልን በምሳሌ አስተምራለሁ። በመልከ ጻድቅ ዘመነ አስቀድማ የተሰራች እና ታይታ የጠፋችው ወንጌልን እናገራሉ። ይህንን ታላቅ ምስጢርና ሐዋርያዊ ሲያብራራ

ገብረ ገላትያ ምዕራፍ ምዕራፍ ሶስት ቁጥር ስምንት መዝሙረ ዳዊት መዝሙር ስልሳ ሰባት ቁጥር ቁጥር ስህሎት በዚሁም መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስን ወንጌልን መንግስተ ሰማያትን ለልዩ ልዩ ወገኖች በልዩ ልዩ ምሳሌ አስተምራል። ከላይ በተገለጠውም ኃይልን ቃል መነሻነትን ሁለት ምሳሌያትና አንድ ቃልን ትንቤትን ቀርበዋል። ከምሳሌቱም የመጀመሪያው በአስሩ ደናግልን አንጻርን ቀረበውን ምስጥርን ስሆን ሌላኛው ደግሞ ወጥተው ወርደው ነግደው ያተረፈበት ዘንድ ገንዘብን ስለ ሰጠ አንድ ነጋዴ የሚናገረው ነው። የትንብቱ ምስጥራዊ ይዘትን የሚያስረዳውንም ስለ ሀልቀተ ዓለም አይቀረት አይቀረነት ነው። ስለሆነም እዝህም እትማችን ወጥተው ወርደው ነግደው እንደያተርፉበትን ጌጌታቸው የተሰጣቸውን ምክልትን ስለተቀበሉትን አገልጋዮች ሕይወትን እንመለከታለን። ፈጠራቸውን አእምሮውንም ለብዎ ማስተዋልን ያድለን፣ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ደቀ መዛሙርቱ ያስተማራቸው ምሳሌዎችን ምሳሌዎችን ምሳሌያዊ ትምህርቶችን በቅዱስ መጽሐፋችን በሰፊው ተጽፎ እናገኛለን። የእነዚህ ትምህርታዊ ምሳሌዎች መሰረታዊ ሀሳብን አላማም የእግዚአብሔር መንግስትን የምናገኝባትን የታማኝነትን ስራ እንዴት መስራት እንደሚገባን መሰራትን እንደምንችል ማስተማርን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ መንግስተ ሰማያትን ምስጢርን ያስተማራቸውን ብዙ ምሳሌዎችም ያሉ ሲሆን ከነዚህም ብዙ ምሳሌዎ ትምህርቶችን መካከል እንዲያተርፉበት ምክንያትን ስለሰጣቸውና ስለተመሰገኑት መልካም አገልጋዮች እንዲሁም ምክንያትን በመቀበሩ ምክንያት ምክንያትን በጌታው ስለተ ወቀሰው ፍርድን ስለተ ቀበለው ሰነፍሰው ታሪክን የታሪኩንም ምስጢርን ምን እንደ ምመስልን የተጻፈውን ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ምሳሌ የተናገረው ያስተማረው በከ በምከተለው መልኩ ነበር። ወደ ሌላ ሀገር የሚሄድን ሰው ባሮችን ጠርቶ ያለውን ገንዘብም እንደ ሰጣቸው እንዲሁም ይሆናልና፣ ለእያንዳንዱ እንደ አቅሙ ለአንዱ አምስት ምክልትን፣ ለአንዱ ሁለት፣ ለአንዱም አንድ ሰጠና ወደ ሌላ ሀገር ወዲያውኑ ሄዱ ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ላውን አምስትን አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለትን አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብን ቀበረ። ከብዙ ዘመናት ዘመንም በሃየ በሃላ የእነዚያን ባሮችን ጌታ መጣና ተቀጣጠራቸው። አምስት መክሊትን የተቀበለውንም ቀረበና ሌላ አምስት መክሊትን አስረክበው፣ ጌታ ሆይ አምስት መክሊትን ሰጥተኸኝ ነበርን፣ እንሆ ሌላ አምስት መክሊትን አተረፉበትን አለ። ጌታችንም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልን በብዙም እሾምሃሉ ወደ ጌታህን ደስታ ግባ አለ። ሁለት መክሊትን የተቀበለውም ደግሞ ቀርቦ ጌታ ሆይ፣ ሁለት መክሊትን ሰጥተኸኝ ነበር፣ እንሆ ሌላ ሁለት መክሊትን አተረፉበትን አለ። ጌታችን መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ ወደ ጌታህ ደስታ ግባ አለው። አንድ መክሊትም የተቀበለውም ደግሞ ቀርቦ ጌታ ሆይ ካል ዘረህበትን የምታጭድን ካል በተንህበትን የምትሰበስብ ጨካኝ ሰው መሆንክ አወቃለሁም ፈራሁም ሄጄንም መክሊትህን በምድርም ቀበርኩት፣ እንሆ መክሊትህ አለ። ጌታችን መልሶ እንድሁም አለ አንተ ክፉና ሐሰተኛ ባሪያ ካልዘራሁበት እንዳጭድ ካልበተንሁበትን እንድሰበስብን ታውቃለህን፣ ስለዚህን ገንዘብን ለለዋጮችን አደራ ልሰጠውን በተገባሁ ነበርን። እኔም መጥቼ ያለኝን ከትርፉም ጋራ ወስደው ነበርን። ስለዚህም ምክንያትንም ወስደበትን አስርን መክሊትን ላለው ሰጡት። ላለው ሁሉ ስጠዋልና ይበዛለትማልን። ከሌላውም ግን ያው ያለው እንኳ ይወስድበታልን። አልን የማይ ጠቅመውን ባሪያ በውጭ ወዳለውን ጨለማ አወጡት። በዚያን ልቅሶና ጥርስ ማፍጫትን ይሆናልን፣ የሚል ነው። ምልክትን ጥንትን የክብር የክብደትን መለኪያ ነበረ። አንድ መክሊት 30 ኪሎ ግራም ያህል ነው። በዚያም ምሳሌ ያለ ላይ እንደተገለጸው መክሊት የሚለውን ቃል ገንዘብን ያመለክታል። ጌታችንም ኢየሱስ ክርስቶስ በዚህ ምሳሌ ውስጥን እርሱንም እርሱን የምናገሩም ብላችንን ሁላችንን እንደ የአቅማችንን ማድረግን የሚገባን መንፈሳዊ የአገልግሎትን ስራንና በአገልግሎታችንን ውጤታማ በመሆናችንን ከእርሱንም የምናገራቸውም ዘለዓለማዊ ክብርና ዋጋ እንዲሁም መስራትን የሚገባንን ባለማድረጋችንን ምክንያትን የሚገጥመንን መለኮታዊ ቅጣትን አመልክቷልና በዚህ ምሳሌ ውስጥን ባለ አምስትም የተባለውን በቅና ፍጹም በቅና ፍጹም ትምህርትን ተምሮ ሌላውን ሚክሮን አስተምሮ ራሱን አስመስሎ የተካ ያወጣ ነው። በተመሳሳይም ባለ ሁለቱም የተባለው እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ያወጣ ሲሆን ባለ አንዱም የተባለው ደግሞ ተምሮ ሳያስተምርን የቀረ በስም በስንፍና በቸልተኝነትን በማን አል ብኝነትን ህይወትን ተገድቦ የቀረ ሰው ነው ይላል ቃሉ። አሜን። ስለ ቃሉ ለቃሉ ዛሬ ስሜት የሚሰጥና ክፍክፍ ክፍልያለ ይሆን? እህት ወንድሞቼ፣ የተወደዳችሁና የተከበራችሁ ዛሬ ይህን ይመስላል ይዤ የመጣሁት ማለት ነው። ሰምታችሁ ሸር ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የደረዋ የደወላ እየተጫናችሁ ማለት ነው እና ቤተሰብ ሆኑልኝ። መልካም አናሳስቶላስጀመረን አስጀመሪ ላስፈጽመን የእግዚአብሔር ስም የተመሰገነ።